ይሄ የሁላችሁ መልእክት ነው። አሜን እያላችሁ ውሰዱ። የሚያስጨንቃችሁ ነገር ሁሉ ታቃላችሁ። ለማዳ የሆነ ነገር ነው። ይህ ጊዜ አሁን ከእግዚአብሔር መንፈስ ጋር ራስሽ ኮኔክት የምታደረጊበት ጊዜ ነው። አያለው የሆነች እህት ከእግዚአብሔር መንፈስ ጋር ኮኔክት አድርጋ ለማዳ የሆነ ነገሯን ስታስቆማ ያለው፣ ለማዳ የሆነ ነገሩን ሲያስቆማ ያለው በአዲስ መንገድ መራመድ ሲጀምር አያለው የወረቀት ኬዝ ቢሆን፣ ስፕሪቹዋል ኬዝ ቢሆን፣ ፋይናንሻል ኬዝ ቢሆን፣ የልጅ ጉዳይ ቢሆን፣ መካንነት ቢሆን፣ የበሽታ ኬዝ ቢሆን፣ የቤተሰብ ውስጥ ሰላም ኬዝ ቢሆን፣ በትዳሪሽ ውስጥ የተፈጠረ ነገር ቢሆን የሆነ ሰው የሆነ ሰው ከሆነ ነገር ላይ ነገሩን ለማዳ የሆነውን ነገር አስለቅቆ አዲስ በሆነ መንገድ ሲያስቀጥል አያለው። በእናንተ ነገር ፊት ለፊት የቆመ የሰዎች የሰዎች ጥበብ፣ የሰዎች ተንኮል። አንዳንዶች በምስክርነት ተመጣላችሁ። የሰዎች ተንኮል ይፍረስ፣ ይፍረስ። በእናንተና በእናንተ ህይወት ላይ የሚገለጥ የስጋ ለባሽ አስተሳሰብ፣ የክፉ ሰዎች ምክር፣ የክፉ ሰዎች ንግግር፣ የክፉ ሰዎች ሀሳብ፣ የክፉ ሰዎች ድርጊት ከለከልኩ፣ ከለከልኩ፣ ሆነ ከለከልኩ በኢየሱስ ስም ከለከልኩ። የክፉ ሰዎች ምክር ፈረሰ። ትዳርሽ መካከል የገባ የሰዎች እጅ ይውጣ። ትዳርህ መካከል የገባ የሰዎች እጅ ወጣ። እጮኝነታችሁ መካከል የገባ የሰዎች እጅ ይውጣ። በኢየሱስ ክርስቶስ ስም የክፉ ሰዎች እጅ ይውጣ፣ ይፍረስ። በሰው እጅ የተያዘ መፍጠን ያለበት ነገር አሁን ፈጥኑ። መላእክቶች በኢየሱስ ክርስቶስም በነገሮቻችሁ ላይ ይመደቡ። አእምሯቸው ይቀየር፣ አእምሯቸው ይቀየር። ለምንድን ነው የዛን ሰውየ ነገር ያዘገየውት ይበሉ። መዝገቦቻችሁን የያዙ ከስር ያስቀመጡ አሁን ከላይ አምጥተው ሌሊቱን ሙሉ እንቅልፍ ይጡ። በኢየሱስም ነገራቸው እንዲፈጠን ጸልያለሁ። የእነሱን ነገር ያዘገየ የሰዎች እጅ የለቀቀ ይሁን። ይህ መልእክት የኔ ነው የሚል አሜን ብሎ ይውሰደው። በኢየሱስም ለቀቀ። የሃማ ጉዳይ የመርደኪዎስ ጉዳይ በንጉሱ ፊት ነው የሚፈተው። ንጉሱ እንቅልፍ አጣ ማለት የመርደኪዎስ ጉዳይ ሊሰራ ነው። የሃማ ተንኮል ሊፈርስ ነው። ዛሬ ምሽት ያንተን ነገር ሊያፈጥን፣ የሆነ ተንኮል ሊያፈርስ የእግዚአብሔር እጅ ጣልቃ ይገባና በንግግር ቅደም ተከተል ነገርህን ይሰራዋል። ሁለተኛ እንደዚህ ልጸልይ፣ በጌታ በኢየሱስም ነገሮቻችሁን ለማዘግየት ይወጡ አጋንንታዊ ጉልበቶች የፈራረሱ ይሁን። መናፍስታዊ እጆች ይመቱ። አጋንንታዊ የሆነ በሽታ ሰውነታችሁ ላይ የሚንቀሳቀስ ማንነታችሁ ላይ የተለጠፈ አጋንንታዊ የሆነ በሽታዎች ከእናንተ ላይ ይጠረጉ። ዲፕሬሽን ይነሳ። ዲፕሬሽን ይነሳ። ዲፕሬሽን ይመታ። በኢየሱስም ድንገት ጣው። በኢየሱስም ድንገት ጣው። በኢየሱስም ድንገት ጣው። በኢየሱስም ድንገት ጣው። በኢየሱስም ድንገት ጣው። ድንገት እጩው በኢየሱስም፣ አባት ሰማኛለ ድንገት ነቀልኩት ከህይወቷ ላይ